አላምሮት ለምሮት 19 አመራፍ ላይ ደረሰ። እንግዲህ ይሄ እንዲ እንደቀል አይደለም። በብዙ ትብብር በብዙ ድጋፍ ደግሞ በእናንተ በተወደዳችሁ ተመልካቾቻችን አብሮነት ነው እና መሰግናችኋለን። የቤታችን ደግሞ በጣም ትልቁም ድግስ ነው የምንወደው ነውደው። ትናንትና ከነዚህ ከትልልቆቹ ድግሶች መካከል በአንዱ ቆይታ ነበረን። አሁን ደግሞ ከነዚህ ታዳጊዎች ጋር ቆይታ ወጣቶች ናችሁ፣ ታዳጊ አይደላችሁም። ሶስተኛና አራተኛ ከወጡት ጋራ እንኳን ደስ አላችሁ። አሁን እንደዚህ ጨዋታ መስሉ የመጀመሪያ ቀን ምዕራፉን ከመጀመራችን በፊት ሁል ጊዜ አዲስ ለሚመጡ ተወዳዳሪዎች አጠቃላይ ሀሳቡን የምናብራራ ነበርና የዛን ቀን ያየኋችሁን እይታ እስካሁን ደስ አረሳው። ብሩክ እንደውም ጥያቄ ጠይቆ ነበር። የጠየከኝ ጥያቄ ምን ነበር መሰለ የፋና ላምሮት ውድድርና የፈተና ቀናችን ቢገጥም ልክ ነኝ አይደለም? ምንድን ነው የምናደርገው ብለህ ነበረ። ትምህርትን እንዴት ነው የምትረዳው? እኔ ስጠይቀኝ ጥያቄውን ወይም እዛ የነበርነውን ሰዎች ስጠይቀ ነው ይሄ ልጅ ለትምህርት ያለው ነገር እንዴት ነው ብዬ አስቤ ያለሁኝ። አልታማም የደረጃ ተማሪ ነኝ እውነቱን ለመናገር ሶ ያው አቤትም ኤክስፔክት ስለሚያደርጉ እና ያው ከፈተና ጋር ከገጠመ ምንም አይነት ኤክስኪዩዝ የለንም ስላሉ ይህንንም ደግሞ ይሄንንም እድል ማጣት ስላልፈለኩኝ ያው በደንብ እርግጠኛ ለመሆን ያህል ነበር የጠየቅኩት። ግን ያው ምንም ቢፈጠር አጣጥሜ እንደምንቀጥለው እርግጠኛ ነበር። ግን ተጋጭቷል፣ የተጋጨ ነገር ነበር። እስካሁን ድረስ ይላል። ስንት አመት ነው ብሩክ? አሁን 17 ጨርሼ 18 ልይዝ ነው። ስለዚህ በዚህ አመት የ12ኛ ክፍል ፈተና ተወስዳለህ? ትራንስ ወስዳለሁ። እንዴት ነው ዝግጅት? አሪፍ ነው። ከፋና ላምሮት ጋር አይደል? ድል በድል ነው። በድል ነው ወደዚህኛው ደግሞ ስን ስንመጣ ዮሴፍ አንተ ደግሞ የራስህ መንገድ ነበረህ እና ትናንትና ሽልማቱን ልትወስድ መድረክ ላይ ከመጣህ በኋላ አባትህ ከኋላ ቁጭ ብለው ያለቅሱ ነበር። አይተሃል? ይሄን ነው ማታ ሲደገም ነው ያየኸው? አይ ላይቭም አይቼዋለሁ፣ ግን እንዴት ነው በግልጽ ማውጣት ስላልፈለግኩኝ፣ እሺ ባላየ ነው ዝም ብያለሁ። ላሻልካቸው በእናንተ ግን እኮ አቀፍካቸው ዞረ አይ አንዳንዴ ደግሞ ከንትን ከአቅምሽ በላይ ሲሆን ይከብዳል። በዛ ላይ በዛ ልክ ስለ እውነት ልንገርሽ እኔ በዛ ልክ ስሜታዊ ሆኖ አይቼው አላውቅም፣ እውነት በህይወቴ ኢቭን አሁን ከዚህ በፊት የነበሩ ፕሮግራሞች ላይ የቤተሰብ ማገናኘት ምናምን ፕሮግራሞች እያየ ልክ ኖርማሊ ዝም ብሎ አለ እንደ ሰው ስሜታዊ ይሆናል። በዚህ ልክ እንባው ሲወርድ አይቼው አላውቅም በህይወቴ እና አንድ እሱንም በቃ እዛ ደረጃ ላይ ደርሼ እንዲያየኝ መሆኑ በጣም ደስ ብሎኛል። እና እንዴት ነው ከደስታም ጋር ስለነበርኩ በዛ ላይ ደግሞ ይሄ እረስቸው ነበር። መጀመሪያ ማሚነሽ ተነስተ ያቀፈችኝና አላየሁትም፣ እረስቸዋለሁ። ዞር ስትል አዎ እያለቀሰ ነው። በስነ ስርዓት አውስ ምን አይቼው ስለማላውቅ ደነገጥኩኝ። ከዛ በቃ እንትን አልኩኝ፣ ዝም ብዬ ባላየ ላሽ አልኩኝ። እንግዲህ እሳቸው ያውቃሉ ይሄን ለምን እንዳደረጉ። እንዳልከው ግን አንተ ልጅን እዚህ ደረጃ ላይ ማየት ለወላጅ በጣም ትልቅ ነገር ነው። ያንተም እናት እንደዛ ነበሩ አይደለም? በጣም እናትም አባትም ሆኜን ያሳደግኩት አሉኝ። አው ኦልሞስት አባቴ በሁለት ዓመቴ ነው በሕይወት የተለየው ማለት አላቆም። በቃ እናትም አባትም ሆና ያሳደገችኝ እናቴ ነች። እና ትናንትም ተናግሩ ያሉ ግማሽ ፍጻሜ ላይ ባለ ሁለት የተፈራ ነጋሽ ለእናቶች የዘፈነው ሙዚቃ እሷ ተገኝታ በዘፈነው ነው በጣም ደስ ይለኝ ነበር። ግን ያጋጣሚ ጉዳይ ነው አልተገኘችም። ያው ኦልሬዲ መታሰቢያነቱ ለሱ ስለሆነ ለሷ ስለሆነ ማለት ነው። እና ያው እዚህ ደረጃ በመድረሴ በጣም ደስ ብሏታል። ገና ደሞ ይሄ ኦልሬዲ ጅማሮ ነው። ገና ትንሽም ልጅ ነኝ። ከዚህ በኋላም ደሞ እግዚአብሔር ካሳካልኝ ብዙ ነገሮችን እሰራለሁ። የተለየ ደሞ ለየት ያለ ክብር ላይ እንደማበቃት ያው

ስለ እሱ እናውራ፣ ስለ ጓደኝነታችሁ። የዚህ እድሜ ጓደኝነት በጣም ነው ደስ የሚለው። ለዛ ነው ጀምረ አንተ አውራ ሶ መጀመሪያ እኔና ብሩኬ የተዋወቅ ነው የመጀመሪያ ቀን ኦዲሽን የመጣን ቀን። እሺ እኔ ያው ከዛ በፊትም ቤተኛ ነኝ ፋና ላምሮት ኦዲሽን ላይ። እሺ በጣም ብዙ ጊዜ መታሃል። ብዙ ጊዜ አዎ፣ ስድስተኛ ምናምን አይገርም። በሱ ነው የተሳካ። በስድስተኛው ምሰለኝ የተሳካል። ኮንቲኒየስሊ ነው የምሞክረው ነው ማለት ታውንጂ ማለት አራተኛ ሄጭ አሁንማ፣ አልሄድም አምስተኛ አልሄድም። እንዴት ነው ያላልከው? እንዴት መሰለሽ፣ አብረን ሌላ ጓደኛ አብሩ እንዴ አለ እንደዚህ ሙዚቀኛ ነው ይማ ተደግፌ ነው ሰማሽ። እና እንዴት ነው አብረን ጀምረን መምጣት የጀመርነው ምዕራፍ 11 ይመስለኛል፣ አይገስ እና ከዛ ጀመር የዛኔ 3 ነበረን፣ እንዶ አንድ ዮሴፍ የሚባል ጓደኛ ነበረኝ፣ እንደኔው ሞክሼ የሆነው እሱ ሞር ይሄ አሪን ቢ ጃዝ ምናምን የውጭ አይነት ዘፈኖች ምናምን ላይ ነው እንትን የሚያደርገውና አብረን ለሶስት መጣንኛ ሶስታችንም አልተሳካልንም። የዛኔ ከዛ በሁለተኛው ደግሞ ያ ጆሲ የኔ ሞክሼ የሆነው ልጅ ቀረና እኔና አሮን ከዛ በኋላ ያሉትን ሁሉንም እኔ የመጣሁባቸውን አብሮኝ ሁሉንም መጥቷል። የመጨረሻውን እኔ የተሳካልኝ ላይ ግን አልመጣም እሱ እሱ የዛኔ በቀኛል እርሚን ብሎ ሲተው እኔ አንዲ በቃ አይ ቺኒማ በቃ አትሊስት ከዚህ በኋላ ወስናለሁ ምናምን ብዬ ነው። አንዴ የመጨረሻ ጊዜ ሲመጣ አጅሬውን አገኘሁት፣ እና ተዋውቀን አብረን ነው የገባነው። ጠዋት በጣም በቃ ኤክሳይትድ ከመሆናችን የተነሳ በጠዋት ነው የመጣነው። ስንት ሰዓት? ሁለት ሰዓት አንድ ላይ ነበር። ከዛ ቤተ መዘክር አለ አይደል ፊት ለፊት እንትን ውስጥ መናፍሻ ውስጥ ቁጭ ብለን አብረን የሆነ ዘፈኖች ምን ምናምን ምን እንትን አልተዋወቅም እኮ ላይክ ኖርማሊ እንትን አለን ኬፍ ተባባልን። ምን ምን ልገቢ ነው በቃ አብረን ቮካል ነስር ምናምን ከመግባታችን እናንዋረድ ደግሞ ከዛ ተይዘን ገባን ምናምን አብረን ቮካል ሰራን። ከዛ ገባን እኮ ጠዋት ደርሰን እኛ ብቻ ነን የነበርን ከዛ ቁጭ አለን ሰዎች መጡ ምናምን ከዛ በኋላ ጀመርን ኦዲሽን ምናምን ከዛ አብረን ገባን ምናምን እኔ እንደውም እንትን አለኝ ትንሽ አቅቶኝ ነበረ። ኦዲሽን እንትን ስል ትንሽ ያው የሕመም ጉዳይም ላይም ስለነበርኩኝ ፐርፎርማንስ አድርግ ትንሽ ከበደኝና ተረጋጋ ምናምን ተብዬ ቁጭ ብዬ አረጋግቶኝ ውሃ ሰቶኝ ምናምን ዘፈን ደግሞ ድጋሚ ሌላ መዝፈን ያለብኝን አስመርጦኝ ምናምን ከዛ ተሳካልንለችን። በጣም ነው ደስ የምትሉት እውነት። በጣም የሚገርም ነው ሌላም ነገር ላይ እንደዚህ

እውነት ነው፣ ይገባዋል። ነው በጣም ትልቅ ነገር እኮ ነው። ምንድን ነው የሚሉት አንድ 17 አመት ልጅ የ12ኛ ክፍል ተማሪ በትልቅ አገር ውስጥ ባለ የድምጽ አይነ ተሰጠው ውድድር ላይ በየሳምንቱ በየ15 ቀን እየታየ እየታየ መጥቶ እዚህ መድረክ ላይ ደረሰ። በዛ ላይ ጎበስ ተማሪ ነው። አይኑን ችለሆን ዝን ነው። ኦሬዲ መጀመሪያ ውድድሩን ነው የጀመርን ጊዜ ማለት ነው ኦሬዲ በቃ ፋና ላምሮት ኦዲሽን ከተደወለልን በኋላ ከወንድሜ ጋር በቃ ሶስት ዙር እንኳን ሄደ የራስ ቪዲዮ ሶስት ዙር ካለ በቂ ነው ምናምን፣ እቺ ዙር እቺ ዙር እያለን ስምንቱ ውስጥ ገባን። ኧረ ይህ ነገር እየገፋ እቺ ዙር እቺ ዙር እያለን ያው ፋይናል ደረስን እና እስከ ግማሽ ድረስ ብዙም ትምህርት ቤትም አልተናገርኩም። ማለት እንዴት ነው እንደዚህ እየተወዳደርኩ ነው ብለሽ አውርተሽ ምናምን ሎስ ስታረጊ ሰው የሚያደርገው ኤክስፔክቴሽን የተለየ ስለሆነ ቢያንስ ትንሽ ወደ መሳካቱ፣ ትንሽ ወደ መታየቱ ቪዲዮ ወደ ቫይራል ሲወጣ ይሻላል ብዬ ኦልሬዲ ስምንት ውስጥ ከገባሁ በኋላ ነው በደንብ ትምህርት ቤት መታወቅ የተጀመረው። ከዛ በኋላ ፋይናል ስገባ ባነር አሰሩልኝ ምናምን። ተው እንጂ ከበደ ነበረ ኮከበ ጽባት ወርታዊት ባነር አለ ጊቢ ውስጥ ነው እና የመነን ሰፈርም እንደዛው ሰፈሪ ተሰቅሏል። ታክሲ ተራ መነ ነው እንዴ? ሰፈር አ አላየሁትም ግን በታክሲ ሰልፍ እ በታክሲ ሰልፍ አላየሁት። ከመቼ ጀምሮ ነው ታክሲዎቹ? ከፍታ ስለሆኑ ራይድ ነው ትንሽ። ግን በጣም የሚገርመኝ ነገር ሁለት ነገር በሚዛን አይነት ማስኬድ ቀላል ነገር አይደለም። ትምህርትህንም ጎበዝነህ እናትህ ትናንት እያሉ ነበር፣ አንተም ሙዚቃው ላይ ጎበዝነህ። ይህንን ስኪል በዚህ እድሜ ማግኘት ቀላል አይደለም ክህሎት ኦልሬዲ ኢንተረስቱ ካለሽ ምንም ነገር ማለት የትኛውንም ስራ ለመስራት ውስጥሽ ፍላጎቱ ካለው ምንም አይነት ኦብስታክል ቢኖረው ያን ነገር ታልፈያለሽ። በቃ እኔ የተረዳሁት እሱን ነው። ማለት ትምህርት ሄድም እፈልገዋለሁ፣ ማለት ዩኒቨርሲቲ ገብቼ ሎ መማር እፈልጋለሁ፣ እስከ ፒ ኤች ድረስ የመሄድ እቅድ አለኝ በሎ ማለት ነው። በዛውም ልክ ደግሞ በሙዚቃውም ደግሞ የራሴን አሻራ ማሳረፍ እፈልጋለሁ። ስለዚህ ሁለቱም ውስጤ ስላሉ ኢንተረስቱ ስላለኝ ሁለቱንም እያጣጣም ኩዚ እደርሻለሁ። ኦልሬዲ ያው የዚህኛውን ላገባድር ነው። ይሄኛው ሳገባድር ደግሞ ያሸናፊዎች አሸናፊ ይጀምራል። ከአንድ ወር በኋላ ነው ኢንትራንስ ምወስዶ። አዎ እንግዲህ ከፈጣሪ ጋር ደግሞ እሱንም አሳካለው ብዬ አስባለሁ። ታስታውቃላችሁ፣ ሁለታችሁ ልባችሁ በጣም ከፍ ያለ ነው። ትናንት ስለነበረው ስሜት እናወራ። ምንድነው እየተሰማህ ነበር ከጀምሮ እስኪያልቅ ድረስ? ሶ ውድድሩን ከመግባታችን በፊት እኔና ብሩኪ ቃል ተገባብተናል which is ሪዛልቱ ምንም ሆነ ምንም ነገር ዬ በቃ ኮንቲኒዩስሊ ስለሆነ ከዚህ በኋላ አብረን። በነገርሽ ላይ ትናንትና አለማየሁ አለማየሁ ሂርቁ ቃል አስገብቶናል፣ እኔ እና እሱ። ምን ብሎ ማው ነገር ነው ያወራው ሳይሆን አለማየሁና ጎሳዬ ብላችሁ ድጋሚ ከዚህ በኋላ የኛን አልበም ደግማችሁ እንደምትሰሩት፣ ማን ያውቃል? ማን ያውቃል? አይ እንደ ቀልድ እንዳትወስዱት፣ እሺ ቃል አስገብቶናልና ይሆናል። ይሄ ለህዝቡም ምንገባው ቃል አብረን ነው ከዚህ በኋላ የምንሰራው። ጓደኛዬ ነው፣ ወንድሜ ነው። አብረን እንሰራለን ከዚህ በኋላ እና ትናንትና ፋይናል ላይ የነበረው ስሜት ምን መሰለሽ? እኔ እናትና አባቴን እዛች በቃ እዛች ስቴጅ ላይ ደርሼ እንዲያዩኝ ብቻ ነበር የፈለኩት። ሪዛልቱ ምንም ሆነ ምንም ገባሽ? ከዚህ በፊት በዚህ ነገር ብቻ ሳይሆን በጣም ብዙ በተለይ ፋዘር በጣም ብዙ ተፈትኗል በእኔ ተፈትኗል ስልሽ ፈትኛዋለሁ እኔ የፈተንኩት በጣም በቃ ይሄ ከባዱ ልጅ ነኝ የቤት ውስጥ ይሄ በጥባጩ አይ በጥባጭ ሳይሆን እንዴት ነው በቃ ዝም ብሎ የሆነ የሚያፈነግጠው ልጅ የለም በየቤቱ አለ እሱ ልጅ ነኝ እና ፋዘርን በጣም ፈትኛዋለሁ በጣም እና አትሊስት የሆነ በቃ እሱ በሚያስበው ወይ ብቻ ሳይሆን እኔ በማስበውም ወይ ሰክሰስፉል ሆኜ እሱ እንዲያየኝ ይፈልጋለሁ፣ እና ይሄ የመጀመሪያው ስሜት ነበር። የመጀመሪያው በቃ ከምንም በል የአምስተኛው ቅድመ ግማሽ ፍጻሜ ላይ ነበረ ይሄ ስሜት ነበረኝ፣ እና ፍጻሜውም ላይ ስቴጅ ላይ እንደዛ ሆኜ ስላየኝ በጣም ደስ ብሎኛል። በጣም በጣም አስደሳች ነው። መቆም ተቸግረህ እንደነበር አይቻል። እግርህ እንደዚህ ሸብረክ ይላል፣ እጅህ እንደዚህ ታደረጋለህ። እሷን እናውራት ስማችሁ ሊጠራ ሁሌ ውድድር ስንጀምር የምንባባለው ነገር አለ። ሁሌ ከመግባታችን በፊት ስዕል አድኖ ፊት ለፊታችን አድርገን እንጸለያለን። አብረን ጀምረነዋል አብረን እንጨርሰዋል ነበረች ቃላችን። ትላንትም የመጨረሻ ጊዜ አድርገነዋል። እና ማለት መጨረሻ ላይ ውጤት ሲነገር የምር እኔ እናቴ እዛ ክብር ላይ ማብቃቴ በጣም ማለት ኢሞሽናል መሆን ስላልፈለግኩ ነው እሷ ፊት፣ እንጂ በጣም ከምታስቢው በላይ ነው የተደሰትኩት ማለት ነው። እሷም ከምታስበው በላይ ነው የተደሰተችው። እኔም ደግሞ እሱን ሪያክሽን ማየት ስለፈለግኩኝ ማለት ነው። እና አልጠበኩም። ማለት ያው እግዚአብሔር ፈቅዶ እንግዲህ ሶስተኛው ጥቻለሁ፣ ግን ሁለታችንም አንደኞች ነን። በቃ ይሄ ነው። ይሄን ቃለ መጠይቅ በዚህ ነው ምን ዘጋው? ቅድም ስታንጎራጉሮ የነበረውን ሙዚቃ ጋብዛችሁን ቻው ቻው እንባባል ምናልባት ብት መጪን እንዳይጠፋሽ ቤቴ፣ አሁንም እዛው ነኝ የፍቅር ቤቴ

ደስታችሁ ልባችሁ በጣም ደስ ይላል። እንኳን ደስ አላችሁ። ደግሞ ከወር በኋላ መልሰን እንገናኛለን። የተወደዳችሁ ተመልካቾቻችን፣ በፋና ቀለማት ትናንትና የምዕራፍ 19 ፍጻሜ ላይ ቆይተናል። ከዛ ደግሞ በደረጃ ሶስተኛና አራተኛ ከወጡት ጋራ ቆንጆ ጨዋታ አደረግን። ፋና ቀለማት ይቀጥላል። በያላችሁበት መልካም የረፍት ቀን። እናመሰግናችኋለን።